ሰላም ዓለይኩም ወራህመቱላሂ ወበረካቱ፣ እንዴት ናችሁ ያ ጀማ? ሰላም ናችሁ ወይ? ዛሬ ቀለል ያለ ሳንቡሳ ስራ ላሳያችሁ ማለት ነው። ዛሬ የምሰራው የዶሮ ሳንቡሳ ነው። ዶሮ ሰድር ነው የምሰራው ማለት ነው። እና አሰራሩ ትወዱታላችሁ። እና የሚያስፈልገን ግብአት እዚህ ጋር ሁለት ሽንኩርት አለ፣ እዚህ ጋር ሁለት ካሮት አለ፣ እዚህ ጋር ደግሞ ፍልፍል ሮሚያ አለ ማለት ነው። ያው እነዚህ ሁሉም አይደለም የምጨምራቸው ግማሽ ግማሽ በዚህ ግማሽ በዚህ ግማሽ በዚህ ግማሽ እወስንበታለሁ። እና እዚህ ጋር ደግሞ ዶሮ አለ እዚህ ጋር ደግሞ ዶሮ አለ ማለት ነው። ዶሮ ናት በደንብ አድርጌ አጥቢዋለሁ ማለት ነው። ዶሮ ሰድር ነው የተጠቀምኩት ተጠቀምኩት አያችሁ፣ ይሄ ነው የተጠቀምኩት። እዚህ ጋር ውሀ እንትን ብያለሁ ጥያለሁ ማለት ነው። አሁን የምጨምረው ዶሮውን ነው። ዶሮውን እጨምራለሁ እንደዚህ ዶሮውን ጨምራለሁ ማለት ነው። እና እስኪ በስር ያው እጠብቀዋለሁ ማለት ነው ዶሮውን። አሁን እስከዛ ድረስ ሽንኩርቴን ነው እዚህ እንደነገርኳችሁ ያው ግማሽ በዚህ ግማሽ፣ በዚኛው ግማሽ፣ በዚኛውም ግማሽ ው እንደዚህ ነው የምጠቀመው ማለት ነው። ዶሮ ላይ እንደዚህ እንትን ሲፕ ሲንተከተክ እንትኑ አንሱት። እንደዚህ ቆሻሻው ማለት የሚወጣው ቆሻሻው ይሄቺ አሁን ቆሻሻ ነው። የዶሮውን ቆሻሻ አይደለም ግን አንሱት። ያኛ ያያችሁ ይሄን እንደዚህ ዶሮውን እንዲበስ ለቀድነዋለሁ ማለት ነው። በነገራችን ላይ ማንን ማንኛውም አይነት ዶሮ መጠቀም ትችላላችሁ። እኔ ያው ተጠቀምኩት አጥንት የሌለው እንትን ነው ማለት ነው። ዶሮ ጃይዙ የወላችሁ ወዶች ይሄንን ያው እንደዚህ ቀሪያዎች እንደዚህ እንትን ብያቸዋለሁ። የሚያቃጥል ቀሪያ አይደለም እኮ የማያቃጥል ነው። ይሄ ፍልፍል ደሮ የሚሉት ተራራቆች አልዋን ነው ያኔ በከረር ነው እንጂ ሁሉንም አንድ ነው። ይሄ ይሄ አንድ ነው። ብቻ ከራሩ ነው የሚለያቸው። የፈለገው አንዱ ብቻ መጠቀም ይችላል እና እዚህ ጋር ደግሞ ካሮቱ በዚህ መልኩ እንትን ብየዋለሁ። እዚህ ጋር ደግሞ ሸንኮርት ያው በዚህ መልኩ ነው። አሁን ወደ አሰራሩ ወደ አሰራሩ ማለት ነው። በመጀመሪያ ደረጃ እሺ ዘይት ተጨምራለሁ ያዘጋጀሁት መጥበሻ ላይ ከዛ ሽንኩርቱ ሽንኩርቱ ጨመርኩት። ዶሮውንም ደግሞ እየበሰለ ነው። በነገራችን ላይ እዚህ ጋር ነጭ ሽንኩርት ለስጭ ያለው ማለት ነው። ነጭ ሽንኩርት ያጨምርበታለሁ ሶስ ማለት ነው። ትንሽ ሽንኩርቱ ከተጠበሰልኝ በኋላ ነጭ ሽንኩርት ያጨምርበታለሁ። አሁን እንደዚህ ትንሽ ከበሰለ በኋላ ያው ነጭ ሽንኩርቱን ጨመርኩ። ከካሮቱ አንድ ላይ እንዲበስል ስለምፈልግ ሽንኩርቱ ካሮቱ ጨምረዋለሁ ማለት ነው። ካሮቱ አንድ ላይ አብሮ ይበስላል ማለት ነው። እዚህ ጋር ደግሞ ዶሮውን በቃ በስለዋል ማለት ነው። ዶሮውን አይችዋለሁ። ዶሮውን እንደዚህ እንትን ብለዋል ማለት ነው። በነገራችን ላይ ከፈለጋችሁ በሾካ እንትን ማለት ትችላላችሁ። እንደዚህ ካልፈለጋችሁ በቢላው ቶሎ ቶሎ እንደዚህ ቆረጥ ቆረጥ ታደርጉታላችሁ። ሁሉንም በዚህ መልኩ እንትን ትጥሎታላችሁ። እኔ በቢላው ነው እንደዚህ ቆረጥ ቆረጥ ያደርጋለሁ። የደረኩትኝ በሹካም ደግሞ ይቻላል አንጥቼ ዶሮውን እዚህ ላይ ጨምረዋል ማለት ነው። አንድ ላይ አብሮ እንዲበስል አያችሁ። ዶሮው ከበሰለ በኋላ በቃ እንደዚህ ነው። አሁን ቅድም ያዘጋጀናቸው ባህራት፣ ይሄ እነዚህም ማለት ነው። እነዚህና ባህራት አጨምራለሁ ማለት ነው። አንድ በታበ ሁኔት ይበስ እና አሁን ደግሞ ባህራት ተጨምርበታለሁ ማለት ነው። የሚጨምረው ባህራት ነው። ባህራት እዚህ ከሰባ ባህራት አለኝ። ከሞን አለ። ከዛ እዚህ ከሰባ ባህራት አለ። አንድ ማጂ ጨው የጀማ ሰርታችሁ ሞክሩ ማለት ነው። ወላሂ በጣም ይጣፍጣል እና ጣዕሙ ልነግራችሁ አልችልም። እና በጣም ይጣፍጣል እና ትንሽ ይሄ ሞሀ ጠባ ያደርኩበት አሁን፣ ሁሉንም እንዲቀላቀል እንትን እያደረግኩት ነው ማለት ነው። እንትን የተጠቀምኩት ባህራት የተጠቀምኩት ማለት ነው። ማጣፈጫ ቅመም በዚህ ነው በትንሹ በሻይ ማንኪያ እንደዛ ነው የተጠቀምኩኝ። ጨው ደግሞ በትልቁ አንድ ማንኪያ አደረግኩኝ። ሁሉንም እንደ ፍላጎቱ ነው የሚጨምረው። እና ሰርታችሁ ሞክሩት፣ እውነት በጣም ይጣፍ ማሻላ ትወዱታላችሁ። በጣም አሁን በስለዋል ማለት ነው። ውሃውንም የለውም ትንሽ መጠጥ አድርጎታል። ለጠፋው ነው ማለት ነው በቃ። እያችሁ የምጠቀመው ይሄንን ነው። ይሄንን ወርጋግ ነው እና ይሄንን ያው ፎረን ውስጥ መጀመር ይችላሉ ማለት ነው። ይሄኛው ደግሞ ሳንቡሳ ሳንቡሳ እንትን ይሄን ላይ አደርግና አጠብሳለሁ ማለት ነው። ዘይት ላይ ጠብሰዋል። ቆይ አንድ ስርጭ ላሳያችሁ። ይኸውላችሁ እንደዚህ እንትን እለዋለሁ ማለት ነው። ይሄ ልጠብሰው ነው። ቆማንኪያ አንድ ነው ነው እንትሉ ላይ ወልካኩ ላይ እንትም ነው። ይሄን ዘይት ቀባሁት። የሰራሁትን ይህንን ነው ማለት ነው። በእንደዚህ መልኩ እንደዚህ ጠቅልያለሁ ማለት ነው። እኔ ዛሬ ይሄ ብቻ ስለሚበቃኝ ነው። ታችሁ ይህንን እንትንለዋለሁ አንድ መንክ ያደረግበትና እንደዚህ ቀበቅብ አደርገዋል። በዚህ መልኩ አደረጉበት። ሁሉንም በዚህ መልኩ እንትንላለሁ ማለት ነው።